አጭር ሰው በከተማዎች ፌመስ የሆነ ሀብታ ቀረጥ ሰብሳቢ ብቻ አይደለም፣ የቀረጥ ሰብሳቢዎች አለቃ ነው። አንድ ሰው ቀረጥ ሰብሳቢ ሆነ ማለት አይሁዳዊ ሆኖ ለሮማውያን ሰራ ማለት ነው። በአጭሩ ባንዳ ነው። ባንዳ ሲባል አገር ከዳ ብቻ ነው አይደለም፣ በአይሁድ ግን አምላክም እስራኤል አስራት እንጂ ቀረጥ አይከፍልም። ህዝቡ ደግሞ ቀራጭ ብሎ አግልሏቸዋል። እንደ ኃጢአተኛ እንደ ርኩስ ነው የሚያቸው። ለዚህ ነው ኢየሱስ ክርስቶስ ራሱ ምከረው፣ ከጓደኛ ጋር አናግረዋለሁ፣ በኋላ እንደ ቀራጭ ቁጠረዋል። እንደ ቀራጭ ተቆጠርክ ማለት አብረው አይበሉም፣ ለቅሶም አይመጡም፣ ሰላምም አይሉህም። ራስህ ኃጢአት ሆነሃል። ማቴዎስ ቤት ኢየሱስ ሊበላ ሲገባ ጉድ ብለዋል። ህዝቡም ጠልቶታል። ብር አለው፣ ሀብታም ነው፣ ችግር የለበትም። ኢየሱስን ማየት ይፈልግ የዚህ ሰውዬ ነውር አንድ አይደለም። ሁለተኛ ማለት አጭር ነው። ዘሌዋው ያለው አጭር በመሆኑ ምክንያት ሰው ካህን እንዳይሆነኝ ይላል ህጉ። ቤተ መቅደስ እንዳጥን ፈርዶበታል። ሶሳይቲው አግልሎታል፣ ህጉ አግልሎታል። እንደዚህ አይነት ህይወት ውስጥ ሆነ። ለካ ኢየሱስ ሊያምር ይችላል። ህዝቡ ተሰብስቧል። ኢየሱስ ጋር የኢየሱስ ጉባኤ ውስጥ ሲገባ ሰው እንዳያዩ ይፈልጋል። ከሩቁሩ እንዳይ ቁመቱም አለ። የፈለገው ማየት ማይተቻ ስለ ኢየሱስ የተወራለት ወሬ ኢየሱስን እንዲፈራው አላረገው የኢየሱስን ትምህርት ያ ቀረጥ ሊሰሙት ይወዱ ነበር ይላል። ልዩነቱ ኢየሱስ ጋር ስትመጣ ቀረጥ ሰብሳቢ የሆነ ትመጣለ፣ ስትወጣ ግን ትቀየራል። በህዝብ ፊት አሳፋሪ ታሪክ እንዳለው ያቀ ሰውን ደፍሮ መቅረብ ያቃቅተዋል። እንደዚህ አይነት ሰዎች ኢየሱስ ጋር እንደሚመጡ የሰማ ይመስለኝ። ዝም ብለህ አጭር ነው ምናምን ስለ ዘኪዎስ እንዳይመስል፣ ጋሽ ዘኪዎስ ባለጠጋ ሰው ነው። ሩጥ የሚለው ቃል ያሳዝነ፣ አጭር ትልቁ ሰውዬ ሲሮጥ፣ ባለሀብት ሰውዬ እንደምንም ሾላ ዛፍ ላይ ወጥ ዛፉ ወደ ዘጠኝ አስር ሜትር ቁመት አለው። ኢየሱስን እንዳይ የከለከለውን ነገር አሸነፈው። ሰው ደግሞ እንዳያው ይፈራል። ቀራጭኗ ቅርቅር ብሎ ማንም ሳያየኝ ኢየሱስን አይቼ ሄዳለሁ ብሎ በቀጠል ተሸፋፍኑ ቁጭ ሼሙንም አሸነፈው። በቀጠል ነውሩንም በቀጠል አሸነፈው። ሰው የሰጠውንም ስድብ በቀጠል አሸነፈው። ተደብቆ ያለ ኢየሱስ ዛጋ ሲደርስ ቀና ለሚል ቀራ ለሆነ ሰው ዛሬ ቀና ይልለታል። ይሄ መለኮታዊ ነው። ከዛ በፕሮፌቲክ ስፒሪት ስሙን ጠራው። ዛፍ ውስጥ የተደበቀውን ሰው ዘኬዎስ አለው። እግዚአብሔር አስታውሶሃል አለው። እግዚአብሔር አረሳህም አለው። ልናገራ የሆነን ሰው ዛሬ ከናይት ክለብ ይጠራዋል፣ ከጫት ቤት ይጠራዋል፣ ከመንዝራ ቤት ይጠራዋል። እርግጠኛ አኛ ኢየሱስን ከሚከተሉት መካከል ህግ እጠብቅ ያለው የሚል የሚሰቃይ ማአት አለ። ኢየሱስ ያ ሁሉ ግርግር አለ አታሩ ጠራው። ይሄን ወንጀለኛ ጠራው። ከዛ ዛፍ ላይ ሊያፈርጠው ነው፣ ሊያፈርጠው ነው። ጠራው ዛሬ አንተ ቤቱን ዘንድ ይገባኝ ከአባቴ ቅፍ የወጣሁት አንተ ቤት ለመግባት። ይሄ ሰውዬ ሀብታም ነው። ኢየሱስም ብዙ ሀብታሞች አልተከተሉትም ነበር። ለምንድን ነው ሀብታሞቹ የልጅ አርገው ተከታዮቹ እንኳን ቤት የላቸው። የተመረጡትም አሳ አጥማጆች ነበር። ተራ ሰዎች ነው ጉዳዩ የመንፈስ ዓለም እንደሆነ አልገባኝ። ዛሬ አንተ ቤት ነህ ናውረጅ ሰራተኛ ልም አርጎ የወረደ ይመስለኛል። ኢየሱስ እንደ ህፃን ልጅ እጁን ይዞት ሄደ። ጉድ ተባለ። ዘኬዎስና ኢየሱስ አገር ኢየሱስ ገባ ደስ ብሎታል። ውጭ ሕዝብ እንጫጫላ ለብዙዎች እኮ የማርያም ልጅ ነው ዮሴፍ ልጅ ነው የሚሉት፣ ቀራጩን ብርሃን ሲያገኘ፣ አንተ ጌታ ይሆ የብሉኪዳኑን ሕግ አልፈራሁም፣ ሕጉን አልፈራሁም ጥሶታል። አንተግን ፈራ አንተ ከሕግ በላይ ለአንተ የዓለም መድኃኒት አንተ መሲ ነህ። አንተ የምጠብቅ ተስፋዬ ጌታ ሆይ ኢየሱስ አሁን አንዴባ ይህን አጠብቀው አይደል በልበል እየጠራ መልስ አለው አላለ ጸጋ ይሄ ነው። እቤት ሲገባ ራስን የምትለፈልፍ አችልም በቃ ከሱ ጋር ሆነህ ህጉ አንድ ብትወስድ መልሰ ሁለት ስጥ ምናምን ነው አራት ዳትስ ዋይ ግሬስ ከህግ በላይ ነው የሚያኖርህ። ምል ከህግ ጋር ቀራጭ ነው፣ ከኢየሱስ ጋር ግን ደግ ሰው። ይሄ ነው አልገባቸውም። ከዛ ቤት በኋላ የሚወጣው ዘኬዎስ ሴድሮ እንዳሉ ይሄ ምራፍ 19 ነው። ምራፍ 18 ላይ ሀብታም ሰውዬ ወደ ኢየሱስ መጣኝ እና ሁለቱም አንድ አይነት ናቸው። ይሄም ከባድ ሀብታም ነው፣ እኛውም ከባድ ሀብታም ይኸውልህ ከአይሁድ መመራ አለቆች ይሄ በደንብ ህጉን የሚጠብቅ ኮራ ብሎ የሚኖር ነው። ታመንዝር ሲለው እናትና አባት በአሰታታ እያለ ነው የሰማው። በቃ እነዚህ ናቸው። ሁሉንም ከልጅነት ጀምሮ እየጠበኩ ነው የኖርኩት። አየሁ ኢየሱስ ለቅ ወደ ገንዘቡ ሲመጣበት አዘነ። ገንዘብ እኮ ስፒሪት ነው። የዘላለም ህይወት ነው የጠየቋል። የዘላለም ህይወት ይቅርብኝ ከፍራንክ ጋር ብሎ ነው ስልቻ ይዞ ይሄም ሰውዬ ገንዘብ አለው። ዘኪዎስም ገንዘብ አለ ኢየሱስ ቤት ሲገባየ አራት እጥፍ ሰጣል። ማለት አንድ ወስጄ ከሆነ አራት ሰጣሉ። ሰውዬው እኮ ኢምፕቲ ለመሆን ፈቀደ። ሌላ ነገር ምንም ሊከብድበት አልቻለም። ከኢየሱስ እጭ ዘመኑን ሙሉ ዋጋ የከፈለለት የተሰደበለት ከሶሳይቲ የተጣላበት ቀራጭ የተባለበትን ገንዘብ ናቀው። ኢየሱስ ሲገ ኢየሱስ ናት መዳ ለዚህ ቤት በቴሌቪዥን የምታዩ የተለያየ ጥቃም ውስጥ አላችሁ እናንተ ጋር ነው። እናንተን የሚያሸሽ አይደለም። ቻች ለእናንተ የተከፈተ በር አንቺው ጋር ነው። አንተ ነው መተን እንድትዘምር የሚፈልግ